ልን ወደ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ዓርብ ንቁ ዜናችን ነው። ከዜኖች ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። የቤተክርስቲያንን እድገት በጋራ አረጋግጠን የቤተክርስቲያንን ልዕና ለማስጠበቅ በጋራ መስራት ይኖርብናል ሲሉ ብዙ አቡነ ሳውሮስ ገለጹ። መምህር ኢሳያስ ዝርዝር አላቸው አስተዳደር ጉባኤው ከብፁዕ ጠቅላይ ስራ አስኪያጁ ጋር ለመጀመሪያ ጊዜ ባካሄደው ጉባኤና የትውውቅ መድረክ ላይ በቀጣዮቹ የስራ ጊዜያት የቤተክርስቲያንን ልዕልና እድገት ሊያረጋግጥ የሚችል ስራ በመስራት ቤተክርስቲያንን ለመጪው ትውልድ ለማስረከብ በሚደረገው ጥረት አስተዳደር ጉባኤው ፍጹም የሆነ ተቋማዊ አሰራርን ተከትሎ እንዲሁም የብፁዕ ጠቅላይ ስራ አስኪያጁን መመሪያ ጠብቆ በመስራት ውጤት እንደሚያስመዘግብ አረጋግጧል። ከልማት ስራዎች አንጻር በከተማችን ውስጥ የሚታየውን የልማት ስራ ታሳቢ ባደረገ አግባብ የቤተክርስቲያናችን ስር የሚገኙ ቦታዎች በአስቸኳይ ወደ ልማት ገብተው ለልማቱ በሚገኘው ውጤት ስብከተ ወንጌልን የማስፋፋት ስራችንን አጠናክረን የምንቀጥልበትን ሁኔታ መፍጠር ይኖርብናል ያለው አስተዳደር ጉባኤው የቤተክርስቲያንን ተጠቃሚነት ሊያረጋግጥ በሚችል አግባብ ስራችንን መስራት እንችል ዘንድ የብፁዕነቱ ቆራጥ አመራርና የአስተዳደር ጉባኤው ጥንካሬ ወሳኝ በመሆኑ ወቅቱን ታሳቢ ያደረገ ስራን በመዘርጋት የቤተክርስቲያናችንን ሁለንተናዊ እድገት ለማረጋገጥ ከብፁዕነቱ ጎን በመሆን ጠንክረን እንደምንሰራ ለማድረግ ለማረጋገጥ እንወዳለን ብለዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በዚሁ ጊዜ ባስተላለፉት አባታዊ መልእክት፣ ቤተ ክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷ ተረጋግጦ ልዩነቶች ጠበው አንድነታችን ጸንቶ በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተ ክርስቲያን እድገት በተግባር አረጋግጠን የቤተ ክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል፣ ብለዋል። እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ብፁዕነታቸው፣ ከዘጠኝ ዓመታት በፊት የተጀመሩ ህንፃዎች መቋጫ ጥተው ዛሬ ድረስ እናያቸዋለን። በዚህ ዘመን በዘጠና ቀናት ህንፃዎች በሚገነቡበት ጊዜ የእኛ ህንፃዎች እስከ ዛሬ አለማለቃቸው ያሳዝናል ካሉ በኋላ እነዚህንና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ብለዋል። ቤተ ክርስቲያን በብዙ ፈተና ውስጥ እንደምትገኝ የገለጹት ብፁዕ ጠቅላይ ስራ አስኪያጁ በመላ ሀገራችን የሚስተዋለውን መለያየት ወደ አንድ በማምጣት የቅድስት ቤተ ክርስቲያንን አንድነት ለማጽናት ሉዓላዊትና ኩላዊት ቤተ ክርስቲያንን እውን ለማድረግ በርትተን እንሰራለን ብለዋል። አንድነት፣ ፍቅር፣ ስምምነትና ተቋማዊ እሳቤን ማዳበር ከቻልንና በአንድነት ከቆምን የቤተ ክርስቲያንን ፈተናዎች የሚገጥሟትን ተግዳሮቶች ሁሉ ተሻግረን መስራት ከቻልን አንድነት፣ ፍቅር፣ ስምምነትና ተቋማዊ እሳቤን ማዳበር ከቻልንና በአንድነት ከቆምን የቤተ ክርስቲያንን ፈተናዎች የሚገጥሟትን ተግዳሮቶች ሁሉ ተሻግረን መስራት ከቻልን የቤተ ክርስቲያናችንን እድገት ለማረጋገጥ ጊዜ አይወስድብንም ብለዋል። ከመንግስት አካላት ጋር ተግባብተን እንስራ ስንል በጋራ በሚያሰሩንና የቤተ ክርስቲያንን መብት በምናስጠብቅበት ሁኔታ ላይ በጋራ እንስራ ማለት ነው ሲሉ ገልጸዋል። በመጨረሻም ጉባኤው የቤተ ክርስቲያንን ሁለንተናዊ እድገት ለማረጋገጥ ተቋም ተኮር ስራዎችን መሰረት አድርገን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ከመቼውም ጊዜ በተሻለም ትኩረት በመስጠት የሚጠበቅብንን ሁሉ ለመወጣት ዝግጅዎች ነን በማለትና ቃል ገብቶ የዕለቱን ስብሰባ በብፁዕ ጠቅላይ ስራ አስኪያጁ ጸሎት አጠናቋል። የኮፒቲክ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ብፁዕ አቡነ ዮሐንስን የቅዱስ ሲኖዶስ ዋና አጻፊ አድርጎ መረጠ። ተጨማሪ ያለው ብፁዕ አቡነ ዮሐንስ የአስቲዮስ ኤልሳሪም እና ኤልባዳሪ የሀገረ ስብከት ጳጳስ በትናንትናው ዕለት የኮፒቲክ ኦርቶዶክስ ቤተክርስቲያን ዋና ጻፊ ሆነው ተመርጠዋል። የኮፒቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ በትናንትናው ዕለት በአሌክሳንድሪያ ሎጎስ ማዕከል ዓመታዊ ምላተ ጉባኤ ያካሄደ ሲሆን የስራ ዘመናቸውን ያጠናቀቁትን የቀድሞ የሲኖዶስ ዋና ጻፊ ሜትሮፖሊታን ብፁዕ አቡነ ዳንኤል አሰናብተው ዋና ጻፊ መርጠዋል። ብፁዕ አቡነ ዮሀኒስ እንደ አውሮፓውያን አቆጣጠር በ19 ስልሳ የተወለዱ ሲሆን ሰኔ ስድስት ቀን አስራ ዘጠና ሶስት አመተ ምህረት በኤጲስቆጶስነትም ተሹመዋል። ቅዱስ ሲኖዶሱ በጉባኤው ላይ በልዩ ልዩ ጉዳዮች ላይ ተያይቶ ውሳኔ ያስተላለፈ ሲሆን ከዚሁ ጋርም በተያያዘ ሶስት ረዳት የቅዱስ ሲኖዶስ ጸሀፍት ምርጫ ያደረገ ሲሆን ብፁዕ አቡነ እስጢፋኖስ፣ ብፁዕ አቡነ ማርቆስ እና ብፁዕ አቡነ ማርቆስ የፓሪስና የሲሜን ፈረንሳይ ጳጳስ የሲኖዶስ ምክትል ጸሀፊዎች ሆነውም ተመርጠዋል። የጎፋ መካነ ሕያዋን ሰንበት ትምህርት ቤት ለመቄዶንያ ከአንድ ሚሊዮን ብር በላይ ድጋፍ አደረገ። መምህር ኢሳያስ ዝርዝራላቸው በአዲስ አበባ አገረ ስብከት የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በርቀት ከሚያስተምራቸው ተማሪዎች ያሰባሰበውን 1 ሚሊዮን 170 ሺህ ብር በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ለመቄዶንያ መስራች ለክቡር ዶክተር ቢኒያም አስረክበዋል። በኢትዮጵያ ከሚገኙ አገር በቀል ተቋማት መካከል በግንባር ቀደምትነት የሚጠቀሰው መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ምርጃ ማዕከል ከተቋቋመ ስምንት ዓመታትን ባስቆጠረው በመቄዶኒያ ከስምንት ሺህ በላይ በተለያየ እድሜ ክልል ውስጥ የሚገኙ የተለያዩ ተረጂዎች ይገኙበታል። ብፁዕ ወቅዱስ አቡነ ማትያስ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት አባታዊ መልእክት መቄዶንያ ለተቸገሩ ሰዎች የሚረዳ ትልቅ ተቋም ነው። መንግስት የማይችለውን ነው መቄዶንያ የያዘው። ለዚህ ተቋም እርዳታ የሚያደርጉሉ በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ። ሀብታቸውም ይባረክላቸው ቸዋል እስካሁንም እርዳታ ላደረጉ ሁሉ ምስጋና ይገባቸዋል ብለዋል። ቅዱስነታቸው አያይዘውም በሀገራችን በተለያዩ ምክንያቶች ችግረኞች እየተበራከቱ በመሆኑ የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ለመቄዶንያ የምትችሉትን እርዳታ በመርዳታችሁ በረከት ታገኛላችሁ፣ ብዙ ዋጋ ያስገኝላችኋል። ይሄ በጎ ስራችሁ ለሁሉም አርአያ በመሆኑ እግዚአብሔር ይባርካችሁ በማለት አባታዊ መልእክታቸውን አስተላልፈዋል። የሰንበት ትምህርት ቤቱ ሰብሳቢ ቀሲስ ዮናስ ኢሳይያስ እንደገለጹት የ ጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ከ6500 ተማሪዎች በላይ ይገኛሉ። ሰንበት ትምህርት ቤቱ መደበኛ ከሚሰጣቸው አገልግሎቶች አንዱ በርቀት ትምህርት ማስተማር ነው። በርቀት ትምህርት የሚማሩት በተሰማሩበት የስራ ዘርፍ ክርስትናቸውን እንዲገልጹ ማድረግ መሆኑን አስረድተዋል። አያይዘውም በቤተ ክርስቲያን ተቋማት በርካታ ወጣቶች ይገኛሉ። ቤተ ክርስቲያን ከመንፈሳዊ ትምህርቷ በተጓዳኝ በማህበራዊ ጉዳይ ተሳታፊ እንዲሆኑ መቄዶንያ አረጋውያንን እንዲረዱ እያደረግን ነው። በዚህም መሰ መሰረት የሰንበት ትምህርት ቤቱ የርቀት ትምህርት አስተባባሪዎች ተወካዮች ቅዱስነቱ ጋር መጥተን ለመቄዶንያም የበኩላችንን አስተዋጽኦ እንድናደርግ አባታዊ በረከቶን ለመቀበል መጥተናል ሲሉ ገልጸዋል። የካቴድራሉ አስተዳዳሪ መላከ ፀሐይ አባ ኃይለ ኢየሱስ ተመስገን እንዳብራሩት የሰንበት ትምህርት ቤቱ ወጣቶች በርካታ ስራዎችን እየሰሩ እንደሚገኙ ገልጸዋል። ሰንበት ትምህርት ቤቱ ባዘጋጀው የርቀት ትምህርት በርካታ ተማሪዎች ከተለያዩ ቦታዎች መጥተው ይማራሉ። ዶክተር ቢኒያም በሀገራችን ላይ በየመንገዱ ወድቀው የሚኖሩ ወገኖች ቻችንን እያነሱ የጀመሩት ራእይ ተስፋፍቶ አሁን ፍሬ አፍርቷል። እኛም በበኩላችን ይህን ለምን አንደግፍም ብለን ካቴድራሉና ሰንበት ትምህርት ቤቱ በመተባበር የገንዘብ ድጋፍ ተደርጓል። ቅዱስነቶ ለዶክተር ቢንያም እንዲሰጡልን ነው የመጣ ነው ሲሉም አክለው ገልጸዋል። አረጋውያንና የአእምሮ ህሙማንን ከጎዳና በመሰብሰብ ሰው ለመርዳት ሰው ብቻ መሆን በቂ ነው የሚል መርህ አንግቦ ከተነሳ ዓመታት ያስቆጠረው መቄዶንያ በእነዚህ ዓመታትም በርካታ አረጋውያንና የአእምሮ ህሙማንን ከጎዳና ህይወት መታደግ ችሏል። የተቋሙ መስራች ክቡር ዶክተር ቢኒያም እንደገለጹት መቄዶንያ ምንም ገቢ የለውም፣ በቀን ከ2.5 ሚሊዮን ብር በላይ ወጪ የሚያወጣ ማዕከል ነው። በአሁኑ ሰዓት በ46 ከተሞች ላይ ከጎዳና ሰዎች ተነስተው እየተረዱ ይገኛሉ ብለዋል። ዛሬ የአንድ ቤተ ክርስቲያን ሰንበት ትምህርት ቤት 1.2 ሚሊዮን ብር ድጋፍ ያደረገው ለሌሎችም አብያተ ክርስቲያናትና ሰንበት ትምህርት ቤቶች ተመሳሳይ ድጋፍ እንዲያደርጉ የሚያነሳሳ ነው። ለሌሎችም ይህን አራ ያድርገው ተመሳሳይ ድጋፍ እንዲያደርጉ ነው። አንዳንድ አብያተ ክርስቲያናትም የረዱናሉ ሌሎችም ድጋፍ በማድረግ እንዲሳተፉ ቢያደርጉ ድጋፍ የሚያስፈልጋቸውን እነዚህም መርዳት ከእግዚአብሔር ዘንድ ዋጋ ስለሚያሰጥ ሁሉም ሕብረተሰብ እንዲሳተፍ ቅዱስነቶ መመሪያ ለሁሉም አብያተ ክርስቲያናት ቢያስተላልፉልን ሲሉ ገልጸዋል። የቅዱስ አማኑኤል ዓመታዊ ክብረ በዓል ብፁዕ አቡነ ገሪማ በተገኙበት በደማቅ ተከበረ። ተጨማሪ ያለ በጌዲዮን ኮሬና ቡርጂ ሀገረ ስብከት በኤርጋ ጨፌ የወረዳ ቤተ ክህነት ስር በኤርጋ ጨፌ የደብረ ታቦር ቅዱስ አማኑኤል ቤተ ክርስቲያን፣ ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ሊቀት ጎሃን ቀሲስ አብታሙ አበበ የሀገረ ስብከቱ ወንጌል ክፍል ኃላፊ መጋቢ ሃይማኖት ቀሲስ ብዙ አየው ዳመና፣ የኤርጋ ጨፌ የወረዳ ቤተ ክህነት ዋና ጻፊ መላከ ሰላም ቀሲስ ድረስ፣ የሶስቱ አድባራት ዋና አስተዳዳሪ፣ ሊቃውንት ቤተ ክርስቲያን ካህናት ዲያቆናትና ዲያቆናት የአርባአራቱ ሰንበት ትምህርት ቤትና የኤርጋ ጭፌ የአካባቢው የአካባቢ ምናን በተገኙበት በታላቅ መንፈሳዊ ክብር ተከብሯል። መርሃ ግብሩን ሊቀ ትጉህ አንቀሲስ አብታሙ አበበ የሀገረ ስብከት ወንጌሉ ክፍል ኃላፊ ሲመሩት የአርባአራቱ የሰንበት ትምህርት ቤት በእለቱ ተስማምተው ወረብም አቅርበዋል። መረሀ ግብሩን ሊቀ ትጉህ አንቀሲስ አብታሙ አበበ የሀገረ ስብከቱ ወንጌል ክፍል ኃላፊ ሲመሩት የአርባአራቱ ሰንበት ትምህርት ቤት ለእለቱ የተስማመውን ወረብም አቅርበዋል። የእለቱን የወንጌል ትምህርት መምር ብርሃኑ ያስተማሩ ሲሆን ለቤተ ክርስቲያን የገቢ ማሰባሰቢያና የማስተባበር ስራ ያከናወኑት መጋቢ ሀይማኖት ቀሲስ ብዙ አየው ዳመና የእርጋ ጨፊ የወረዳ ቤተ ክነት ዋና ጻፊም አስተባብረዋል። በመጨረሻም ብዙ አቡነ ገሪማ የጌዲዮን ኮሬና ቡርጅ ሀገረ ስብከት ሊቀባባስ የቅዱስ ሲኖዶስ አባል ቃለ ምዳን የሰጡ ሲሆን ሀይማኖታችን አክብረን እንደ ሀዋርያ ጸንተ መጠበቅ አለብንም ብለዋል። ሰኔ 15 ቀን 2017 ዓ ም ወደ ቂሻ ለሚደረገው መንፈሳዊ ጉዞ ይዞ ማሳሰቢያ ና በእለቱ እንዲሁም እንዲጓዙ ማሳሰቢያ ማሳሰቢያ ተሰጥቶ በብፁዕነታቸው ቡራኬ ተሰጥቶ የበዓሉን ፍጻሜ ሆኗል። ግንቦት ሃያ ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከውዱ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን፣ ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር